ኧረ፣ ወገኛ እናቴ ምን የክቷ ናት? ምን ይችን አጥቦ መልበት ነው እንጂ ምን የትኛውን ልስስ ለብሰው ነው? ከእቴ በላቸውን ታውቂዋለሽ፣ በላቸው። አሁን አውቀዋለሁ፣ አውቀዋለሁ። ታውቂዋለሽ? ምነህ? በደህና ነው፣ በደህና ነው። ኧረ እንደው ስጠይቀኝ ጊዜ ነው። እንዴት ነው ዝምድና ነገር አላችሁ? ወይስ አዎ፣ የለም፣ ዝምድናስ የለንም። ንጡ ባይድነን ንጡ ባይድነን ዝምድናስ የለንም። እንዴ ነው ወይ አ ምን እንዴው እንዴ፣ አትኩራ ጠየከኝ። እንዴ፣ አረ፣ ዝም ብዬ ታውቂዋለሽ ወይ? ማን እሱ? በላቸው በላቸው። ደህና ነው ደህና ነው እንጂ እናባቱ ይሆን ማን ነው? ምን ይሆናል? ደህና ነው ደህና ነው

አቤት ምን እግር ጣለህ? አረ፣ በዚህ አሁን እኮ አዝመራ ስፈቃቅል ቆይቼ፣ እንዲሁ ሰላም ልበል ብያ አመጣ። ደህና ነህ ወይ? ደህና ነኝ። ሰላም ናችሁ? ኖር፣ ወደ ቤት እንዲሁ ባይሆን ደህና ነህ በለው በቆሎ እንትን እያሉ። አዎ፣ አዎ። ምን ወደ ገበያ ብዬ ለቅዳሜ እያበጃጀው እነ ጠንካሬ ዘንድሮስ ደህና ተጠቅማ አልመሰለህ። እውነት ነው እውነት ነው። እንደ ድሮ ባይሆንም ምንም አይልም። ያ ደህና ነህ ወይ? ደህና ነኝ። እንዲያው ምን እግር ታለህ? እንዲያው ኧረ ኧረ፣ ዝም ብዬ ሰላም ልበል ብዬ ነው። እንዴት ነው ልጅ ስ ደህና ናት ወይ? ምን የምታውቀው ከአንተ የሚደበቅ ነገር አለ? እሱስ ነው እየመጣች አትፈቅድህም። እንዴት? አይ አይ አይ አይ እንዶቶ በጉር ትላኛለች። ነገሩ ምን የዘንድሮ ልጅ እኮ እሱ በፈቀደው ነው እንትን የሚል ቤተሰብ ባዘዘው መች ይገኝና፣ ደህና የተከበርኩትን አካባቢ ታውቃለህ። እውነት ነው ና የተከበርኩትን የአገራችን መንደራችን የሰፈራችን ጋሻ የለ እውነት ውነትችም እንግዲህ የታንተስ የሚደበቅ ነገር የለም። ተመክሮ ተዘክሮ ደና ባለሀብት ደና ቤትየት መት ገባይቱን ደና የሰው ዘር ስም ያጠፋውን እንዳታጋባ ከማንም ፈሽፋሻ ጋር እዚያ እናትያውን ያለችበት ህይወትስ ኑሮ ነው ብለነው የምትኖረው እንዴት? የምታውቀው ነገር አለ። ወጦ ገብቶ ዱላ ነው፣ ወጦ ገብቶ ሌላ ነገር ነው። ይህ ሰካራ ማንቡላም ሰው መስሏል። ሰው መስሎሃል። እሱ ወይ ወይ ወይ ሻሻለችበትን ህይወት እንደው ኔን ሁነህ ብታይ። አረ አረ፣ ኑሮም አይባል ኑሮም አይባል። እንደው አሁን አገባ ነው የሚባል? በየመንደሩ በየቤቱ ጋለሞታ ፍለጋ ነው። ማንና የማን ልጅ ናት እኮ የኔ ልጅ። ማን ዋ? እሱ ነው እንጂ። በላቸው በላቸው ነው እንጂ፣ እንዲህ የሚያደርግ በላቸው በላቸው። ሰው መስሎሃል? ተው፣ አረ ተው፣ የኔው በላቸው አያደርግም። ዋ፣ ግዲያኔ እንዴት ብዬ አያደምላሽ ደሞ እንደው እና ኑሮ አይደለም የምትኖረው፣ በለኛ እንደዚህ አይነት ኑሮ ትሆንስ ቅልጥ ብሎ ቢቀር። አያ ወየው ወየው ወየው ወየው ወየው ደመላሽ ወየው። ማይስጠፋኝ ማይስጠፋኝ፣ ምን አንድ ዘዴ ጠፋች። እንደው በአካባቢ እንደው እንዲህ አይነት ነገር ተሰምቶ ማያውቀውን እንደው በገንዛ ልጄ በገንዛ ልጄ ልትደፈር አንድ ነገር ጭራሽ ብሶ እንዲህ እንዲህ ያደረገችው ሳያንስ ደግሞ እንዲህ በአካባቢ መውጫ መግቢያ ታሳጣኝ። የሰው ምላስ፣ የሰው ምላስ እኔ ወጣ ስል አንተን እኳ አሁን እኮ እንደ ድሮ የሚያከብሩ መስሏል። ስሜ እኮ ጠፍቷል እኮ አንተ የተከበረን እንግዲህ የምታውቀው ነው። የአገራችን ጋሻን አንተ መከታ ነህ። ከዚህ በላይ ውርደት ምን አለ? አንድ የአይንት ዋርጀ ቋንጃውን ሰብሬ ቋንጃውን ሰብሬ አያደ እሷንም በልኳ አድርጌ ችግር አለ ባያደንበሽ። አሁን ለእሱ ነው ስም የሚጠፋ ለእሱ ነው። ሽመል ምትስ እንዲያው ተስሩ ገብተ እንዲያምሽ ልክ ማታደርገው ደግሞ እሷን ፍሪ ብላ ስራ ያውቅ አባቴ መድኃኔዓለም ለዚህ ታበቃኝ። ደግሞ ምን ልክቷል? እንዲያው ሰላም ሰላም፣ እንደዚህ ደግሞ ሰከን ሰላም

ብን ብለሽ እጅል ይበቃ፣ አልሽ ተቤተሰብ ያስፈልጨ። አንተን ብዬ እኮ ነው እንድሆንኩ። ተቀምጭ፣ አንድ እያው እኔን ብለሽ አየሁሽ እኮ፣ አየሁሽ እኔን ብለሽ። አይ እንዲህ በነገር የምጠብሽኝ። ኧረ ተው በላቸው። ኧረ ተው፣ ኧረ ተው፣ የቀደመውን አምጣው። እኔ አንቺን ብዬ ነው የምገላገልሽ። እንደው ስመለስ እዚህች ቤት ላገኝሽ እና እውነት አንቺ እና እኔ ወንድ እና ሴትነት የሚለኝ ያን ጊዜ ነው በላቸው። አባት ይሄዳል። አሁን ምን አድርጊ ነው እንዲህ የምታሰቀይኝ? አይ መከረኝ። እንደው ምን አባት ይሻለኛል።

ወይኔ! በላቸው አይ፣ ሻሽቱ አረ ሻሽ አረ ቤት ምን አባሽ ምን እንዳጠፊ አንቺ አሳዳጊ የበደረሽ እንዴው ምን ዛሬ